ሰላም እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እንዴት ናችሁ? ሁሉ ሰላም ከእኔ ጋር እግዚአብሔር ይመስገን። እንግዲህ ለማታወቀኝ እኔ መልኬ እባላለሁ፣ ከቤሎት ልባሎስ ማለት ነው። እንዴት ናችሁ? ሰላም ናችሁ? በሀገር ውስጥም በሀገር ውጭ የምትገኙ ሰላም ናችሁ በያላችሁበት። ዛሬ እንግዲህ መልእክት አለኝ ማለት ነው። በተለይ ስደት ላላችሁ መልእክት አለኝ ማለት ነው። ያው እንግዲህ በስደት ስንኖር ብዙ ጊዜ በቃ ችግር ይገጥመናል፣ ብቻ ብዙ ነገር ነው ያለ ማለት ነው። እና እንግዲህ በየአረብ አገር ላለ ነው መልእክት አለኝ ማለት ነው። ሁላችሁም ሸር አድርጉት፣ እንዲያውም ቪዲዮውን አዳምጡት እስከ መጨረሻው ማለት ነው። እንግዲህ በተለይ ብር ለምትልቁ ልጆችና ለምታስልቁ ለምትልቁ ራሳችሁ ለምትልቁ ራሱ ጥንቃቄ አድርጉ ማለት ነው። እንግዲህ ምንድነው ያለው ነገር፣ ምን መሰላችሁ? አሁን ለምሳሌ ወይም ከሳውዲ ሆነ ወደ ቤሩት፣ ከዱባይ ሆነ ወይም ወደ ዱባይ፣ ከዱባይ ሆነ ወይም ወደ ሳውዲ ልከው ወደ ኢትዮጵያ ለማስላክ ሲፈልጉ፣ ወይም በጓደኝነት ሊሆን ይችላል ማለት ነው። ስለዚህ እንግዲህ ምንድን ነው ያለው ነገር ልክ ብሩን ወይ መጀመሪያ ቀድማችሁ ሳትቀበሉ ባንክ ቤት ሂዳችሁ ሳታረጋግጡ ብር አስቀድማችሁ ወደ ኢትዮጵያ አትላኩ ማለት ነው። እንግዲህ ያልኩበትም ምክንያት እንትን ፎርጅድ እያሰሩ ማለት ነው። አስባችኋል፣ ፎርጅድ እያሰሩ ማለት ነው። ከዛ ይሄ ነው ደረሰኝ ላሉ ከዛ በሞባይል ባንኪንግ አስቀድሞ ያስልካሉ። ከዛ በኋላ ያ ወረቀት ያ ፋክስ ወረቀት እንግዲህ ሄዶ ሲረጋገጥ ቤት እውነተኛ ብር ሆኖ አልተገኘም ማለት ነው። እንግዲህ አንዲት ልጅ የገጠማታል ማለት ነው። ባካችሁ ጥንቃቄ አድርጉ። የምትልቁ ራሱ የምትልኩ ጥንቃቄ አድርጉ። መጀመሪያ ብሩ ከእጃችሁ ሳይገባ እንትን ብር አታስተላልፉ ማለት ነው። ምክንያቱም ፎርጅድ በፊት ልከውበት የነበረውን እንደገና እንደ አዲስ አድርገው አሰርተው እየላኩ ነው ማለት ነው። እንግዲህ ባረበኛ ማሰማች ይሆናል ማለት ነው። ድምፁን የሆነች ልጇን ልካሌ ማለት ነው። አዳምጡት እና ከዛ ተረዳላችሁ። በጣም ነው የተሰማኝ ማለት ነው። ምክንያቱም ያው በየአረብ ሀገር ያለን ስንኖር እንግዲህ ብቻ ብዙ ነገር ያለን ስለዚህ፣ ከዚህ ላይ ጥንቃቄ እንድናደርግ ይፈልጋለሁ። እንግዲህ አዳምጡት ማለት ነው። ሪከርዱን ያላትን ፎርጅት እንዴት እንዳሰራው የወጣውን ብር ዙሮ እንዳዲስ አድርጎ እንዴት እንደላከላት ለእሷ ማለት ነው። አዳምጡት። በአረበኛ አረበኛ ነው እንግዲህ ድርስ ያረጋግጠው እውነተኛ ሁኖ ያልተገኘ ማለት ነው። ቶቼ አዳምጡት በደንብና

እንግዲህ ያለው ነገር ይሄን ይመስላል ማለት ነው። እና ጥንቃቄ አድርጉ ማለት ነው እህቶቼ፣ እንዲሁም ወንድሞቼ ብር ከእጃችሁ ሳይገባ እንግዲህ ወደ ሌላ አስተላልፎ እንደገና አውቆ እንደ አዲስ አድርጎ ማለት ነው አስተላልፎ ወደ እሱ ይላክላት። ከዛ ልጅቷም አምስት ሰዓት እንግዲህ አግኝታበታለች ማለት ነው። እንግዲህ ከዚህ አንድ አይነት ነገር እግዚአብሔር ይጠብቀን ሁላችንም። እና ጥንቃቄ አድርጉ እና ሰብስክራይብ ማድረግ አትርሱ ሰብስክራይብ እያደረጋችሁ ነው አይደለም ቪዲዮው ይታያል አኪት እያያችሁ ነው እስከ አንድ ሺ ምናምን እና ምስል እያየውም አለ ግን ሰብስክራይብ አርጉኝ ቢያንስ አንድ ሺ አስገቡኝ ኦኬ ከይቅርታ ጋር ሰላማችሁ ይብዛ በሀገር ውስጥ እንደ ሀገር ውጭም ሰላማችሁን ያብዛልኝ እግዚአብሔር ከእናንተ ጋር ይሁን ከሁላችንም ጋር ይሁን እወዳችኋለሁ